ሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ሀባይብ እንዴት ናችሁ? እኔ አልሐምድሊላ ደህና ነኝ። ውዶች የምወዳችሁ ማለት ነው። እንዴት ናችሁልኝ? የዩትዩብ ቤተሰቦቼ ሰላም ናችሁ ወይ? ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ የደወል ምልክቷን ቪው እንዲኖርልኝ አድርጉልኝ። ምክንያቱም ማስታወቂያ አንስቶብኝ ሰዓት መሙላት አለብኝና በአላህ በአላህ ማለት አልወድምና ሸር ለጓደኞቻችን ለምታወቁት ናምን ሸር ምናምን አድርጉልኝ አቤውንም የምትፈልጉ ግዙ ታማኝነት ርጅራ ኦሪጅናል ንቀይን ሁላችሁም እና ለኢድ ደግሞ ዲስካውንት አድርግ ያለው መቶ ሀያ የነበረው መቶ መቶ ብር መቶ ሀምሳ የነበረው መቶ ሰላሳ ምናምን ብቻ ዲስካውንት አድርግ ያለሁኝ ግዙ ማለት ነው። እንሻላ እንደሚያጀባችሁ ተስፋ አደርጋለሁኝ። ይሄ ባለዚቡ ነው። በጣም ነው የሚያምር፣ ሀቂቃ ማለት ነው። ከምናግራችሁ በላይ በአካል በጣም ነው የሚያምረው። ድገሙኝ ድገሙኝ ነው የሚለው። እሺ፣ ሰምታችኋል። እና ሀቂቃ ማለት ነው። በጣም ነው የሚያምረው ከምናግራችሁ በላይ። ከረኖች የማሳያችሁ ከረኖች ነው ያሉኝ። እነዚህ እነዚህ ከረኖች አሉ፣ ጥቁርና ኩሕሊ ጨርሻለሁ፣ ግን እንሻላ ከኤድ በኋላ መጣለውኝ። አሁን ግን እነዚህ ከረኖችን ድስካውንት አድርግ ያለው ውሰዱ፣ መቶ ሀያ የነበረው መቶ መቶ ብር አድርግ ያለሁ መጣችሁ ውሰዱ። ሰምታችኋል። በጣም የሚያማምር እቃዎች ነው ያሉ። ልብሶችም አበዎች ብቻ አይደለም የተለያየ እቃ ነው ያለኝ። እንሻላ ያጅባቸኋለሁ ብዬ ተስፋ አድርጋለሁ። በታማኝነት ነው ማደርሰው እንሻላ ታማኝነቴን ታቀላችሁ እያስባለሁ። አብዛኞቻችሁ ገዝታችሁኛል፣ ደንበኞቼ ናችሁ። ይሄ ደግሞ በቁልፍ ነው ያለው እንትኑ፣ ይሄ ፊትለፊት ያለው በቁልፍ ነው፣ እጅየው በጎማ ነው። ሀቂቃ በጣም ነው የሚያምረው። ኒቃቦች ደግሞ አሉኝ፣ የቱርክ ኒቃቦች። መጠገም ከፈለጋችሁ ጠግሙ፣ ግን ይሄ አብሬ ብቻ ነው የሚሸጠው። አብዛኛውን ጠረሃለሁ ወይ ትሉኛላችሁ። ግልጽ ለማድረግ ፈልጌ ነው። እንደገና ደግሞ ሳውዲ አረቢያ ሁሉም ቦታ አደርሳለሁ። ከሳውዲ አረቢያ ውጭ ማደርሳለሁ፣ ኢትዮጵያ ማደርሳለሁ፣ በሶስት ቀን በሁለት ቀን ማደርሳለሁ ኢትዮጵያ። ሌሎቹም ሀገር አደርሳለሁ፣ ዱባይ ማደርሳለሁ፣ የተለያዩ ሀገሩም አደርሳለሁኝ። ሳውዲ አረቢያ ግን ሁሉም ቦታ ሄነ ሄናላችሁም ሁሉ ቦታ አደርሳለሁ ሪያድ፣ መካ፣ መዲና፣ ጣይፍ፣ ደማም፣ ጀዛን ሁሉ ቦታ ደርሳለው። እና እነዚህ ከረኖች ነው ያሉኝ። በዚህ ደግሞ ዲዛይን ጥቁር አለኝ፣ ኩሕሊ አለኝ። አሁን ይሄ የለበስኩት ነው፣ የጥቁር ኩሕሊ ነው። ያ በጣም የሚያምር ነው፣ ያው ጥቁር ማለት ነው። እነዚህ ደግሞ የኩፍያ ናቸው፣ በኩፍያ ናቸው። በጣም የሚያማምሩ ብዙቻቸው ውስጥ ጠይቁ የነበረ አምጥቻለው። እንሻላ በጣም ያማምራሉ። ቀለል ያለ ነው ያንኛውም ደግሞ ኮፍያ ደግሞ አለኝ የሌለ ነገር የለም። ከመሀል ሀኒፋ ቤትሽ እንሻአላህ ሸር አድርጉልኝ ቪው እንዲኖርልኝ ሰዓት እንዲሞላ ሸር አድርጉልኝ። ሰብስክራይብ እያደረጋችሁ አስተያየታችሁንም ኮመንት ላይ ያስቀምጡልኝ። ብዙዎቻችሁ አስተያየታችሁ ወላሂ በጣም ነው የሚያጽናናኝ። በጣም ነው የማመሰግን። አላህ ይስጥልኝ። ጀዛኩም አላህ ኸይር